አስመሳይ እንደ ፕሮቴስታንት አይቻላል። የወንድማችን አክሊል ወይም አኬ አፖስቶሊክ መልሶች በሚባል የምናቀው አይኖቹ ልክ እንደ በጋሻው አይኖቹ ሲበሩ እና የእውነትን ወንጌል ሲናገር በሚቀጥሉት ቀናቶችና ወራቶች ውስጥ ታዩታላችሁ። የተወሰነ ግርግር አልነበረ እሷን አይቶ መገመቱ ነው እንግዲህ በሱ ቤት ያው እንደዚህ ነገር ከተፈጠረ አይቀር ያው መውጣቱ አይቀርም ብሎ ማለት ነውና የመገመት አገልግሎት ይባላል። ያው እንደዚህ ግፍት ተደርጌ ማለት ነው። እንደዚህ እንደዚህ እንደው በቃ ወጣለን። ለግ የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ይወጣ እንኳን ፕሮቴስታንት ልሆን አልችልም ነው። እስማ ወበል ወመንፈስ ቅዱስ አሐዱ አምላክ አሚን ሰላም ሰላም እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ እንደምን እስከዚህ ሰዓት ደረሳችሁ እኔ አለው እግዚአብሔር ይመስገን ለዚህ የዩቲብ ቻናል አዲስ የሆናችሁ እኔ ሶስ ና ካሱ እባላለሁ የየቱ አዶ ቤተሰብ የሚል የዩቲብ ቻናል ነው ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ በጣም በጣም ነው ማመሰግነው ቪዲዮንም ከመጀመራችሁ በፊት ላይክ ስለምታደርግልኝ አመሰግናለሁ። ከብዙ ጊዜ በኋላ ነው እና የተመለስኩት። ትናንት አንድ ቪዲዮ ላይ የነበረ ነበረ በጣም በጣም የሞተ እይታ ነው ያለው። ያንን እይታ ወደ ቀድሞ ቦታ ለመመለስ ሁላችሁም የዚህ የዩቲዩብ ቻናል ተከታታዮች ሼር፣ ኮፒ ሊንክ እያደረጋችሁ እንድታበረታቱኝ ብዬ በትህትና ጠይቃቸዋለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ አኬ ለትንሽ ጊዜ ቆይቶ ነው እና የተመለሰው ጴንጤዎች ይችን አጋጣሚ ተጠቅመው ወደ እነሱ የሚመጣላቸው መስሏቸው የራሳቸውን ግምት ተንብዬ ነበር ነብይ እንደ ምናምን እንደሚሉት ተንብዬ ነበር ለማለት ያክል ወደኛ ይመጣል ያሉበት ሀሳብ አለ። እሱን ሀሳብ እንዴት እንዳፈረሰ እንዴት ሀሳባቸውን ውድቅ እንዳደረገ እንዴት አይነት ምላሽ እንደሰጣቸው አስደሳች ምላሽ እንዴት እንደሰጣቸው እስን እናያለን። እስከ ቪዲዮ መጨረሻ እንድትከታተሉኝ በትትና ጠይቃቸዋለሁ ይህ ቪዲዮች ለብዙዎች መዳረስ አለበት እና ቪዲዮን ላይክ ሼር እያደረጋችሁ እንድትጀምሩ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ጉዳዴ ሲሆን ሁለት ወር ሙሉ ምን ጾመው ለምንድን ነው እንዴ

አዲስ እንጀራ ሲበላ እግዚአብሔር ደግሞ አንተ የኔን ፍቅር ካፈለስክ እኔም ያንተና በሞት አፈርሷለሁና አፈለሶ ማለት ነበር። እንደመልፍለሰ አፈለሶ ማለት ነው። ዛሬ ሰዎች ሁሉ የሚቀፈፉበት ምናምን ጾም ስለፈለሰ እግዚአብሔርን ከምንጣላባቸው ሁሉ ጾም እንመሻለን። መጾም ደግሞ እግዚአብሔርን የማክበር ምልክ፣ እግዚአብሔር የመውደድ ምልክ ስለሆነ ጾም እንደሆነ ተሰጥቷል ማለት ነው።

በጣም በጣም ደስ ይላል። አዋዋላችን፣ ምን ሰማውን፣ ለልጆቻችን የምናሰማውን፣ እኛም ምን ሰማውን ነገር መምረጥ አለብን፣ ጊዜ አጠቃቀማችንን፣ ሚዲያ አጠቃቀማችንን። እናቷ ይህንን ነገር ስለምታሰማት ነው እና ይሄንን ነገር ልትናገር የቻለችው። ኬትም አምጥተው አይደለም። መዝሙር ካዳመጠች መዝሙር ትናገራለች። ስለስብከት ስለመጽሐፍ ቅዱስ ከሰማች ስለመጽሐፍ ቅዱስ ትናገራለች። ስለ ዘፈን ከሰማች ደግሞ ስለ ዘፈን የሚሰማ ልጅ ስለ ዘፈን ያወራል እና በጣም ደስ የሚል አስተዳደግ ነው። እኛም የምንውልበትን ቦታ የሚዲያ አጠቃቀማችንን ካስተካከልን ልጃቻችንም በእኛው ነው እና የሚያርጉት። ይህንን ነገር ማሰብ አለብን። ወደ ቀጣይ ቪዲዮ የወንድማችን አክሊል ወይም አኬ አፖስቶሊክ መልሶች በሚባል የምናቀው አይኖቹ ልክ እንደ በጋሻው አይኖቹ ሲበሩና የእውነትን ወንጌል ሲናገር በሚቀጥሉት ቀናቶችና ወራቶች ውስጥ ታዩታላችሁ። ሰላም ለሁላችሁም። ለአንዲት መልእክት መጣውኝ። አስቀድሜ ግን ያው እንግዲህ ያያችሁት ቪዲዮ ላይ ፕሮቴስታንት ነብይ ነው እና ምን እያለ ነው ወዳጃችን፣ እንደው አኪልም እንደ በጋሻው እንግዲህ ይበራለታል ከተወሰነ ወራት ወይም ቀናት በኋላ ብሎ እየተነበየ መሆኑ ነው። ያው የተወሰነ ግርግር አልነበረ፣ እሷን አይቶ መገመቱ ነው እንግዲህ በሱ ቤት፣ ያው እንደዚህ ነገር ከተፈጠረ አይቀር ያው መውጣቱ አይቀርም ብሎ ማለት ነው እና የመገመት አገልግሎት ይባላል ይሄ። በፕሮቴስታንት ውስጥ ያለው አብዛኛው ጊዜ የነብያት አገልግሎት የመገመት አገልግሎት ነው። ለማንኛውም ግን እሱ እንዳለ ይቆየንና ብዙ ጊዜ ይሄ ከበጋሻው ጋር የማነጻጸር ነገር ይታያል። በፕሮቴስታንት ብቻ ሳይሆን አንዳንድ ኦርቶዶክሶች ሳይቀሩ በፊት እኮ እነ በጋሻውም እንዲህ ነበሩ አይነትም የሚመስል ነገር ማለት ነው። በጋሻው በህይወቱ አሁን አብይ ከአባቶች አንድም ጠቅሶ የማያቅን ሰው ለንጽጽር ማቅረብ አስፈላጊ ነው። ቴዎሎጂ ባለፈበት አልፎ የማያቅን አንዱ ወንድም ማለት ነው። በጣም ከትልቅ ይቅርታ ጋር ይሰብካል። ግን ስብከትና ቴዎሎጂ የተወሰነ ይለያያል፣ ወይም ትምህርት ማለት ነው እና ለማንኛውም የሆነ ከአባቶች ማጠቅስ ከሆነ አደገኛ ነው። ሁሌም በራሳችን ትምህርት በራሳችን መረዳት ከሆነ የምንጓዘው የመውደቅ ቻንሳችን በጣም ሰፊ ነው። ስለዚ ማንኛውም ሰው ለሚያምነው ለሚረዳው ነገር አባታዊ የሆነ ማስረጃ ያስፈልጓል ለሚናገረው በተለይ ለሚያስተምረው ነገር ዘንድ ከአባቶች ከተናገረክ በኋላ ከአባቶች ካስተማርክ በኋላ ምንም ነገር ቢመጣ በቃ ለአባቶች ይመለሱላቸው ብለው መተው ትችላለህ። አንድ ሰው ብድግ ብለን እንደው በቃ እንዲ ከተባልኩማ ብለን ላጥ ምን ላይ አይደለም፣ እንደዛ ምን ፈረጠጣ አይነት ሰዎች አይደለም። ያው እንደዚህ ግፍት ተደረገ ተደረገ ማለት ነው፣ እንደዚህ እንደዚህ እንደዚህ እንደው ተገርተ በቃ ወጣልን። የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ይወጣ እንኳን ፕሮቴስታንት ልሆን አልችልም። ኮርስ አይደል አልችልም። ይሄ ግልጽ ነው። ማለት ሆነ እንደዛ ቢሆን አይሆንም። ኦፍ ኮርስ እንደዛ ማንም ሊገፋኝ የሚችል የለም። አስረግጬ ነው የምነግርህ። እንደዛ ማንም አያደርግም። ኦፍ ኮርስ ቤተክርስቲያኑ የሰው አይደለችም፣ የጌታ ናት። የጌ ሰዎች ያሉባት የጌታ ቤተክርስቲያን እንጂ ቤተክርስቲያን እራሱ የጌታ ብዙ። ግን እንደዛ እንደዚህ የሚፈጠር ቢሆን ራሱ ሰው ጥንታዊና አብያተ ክርስቲያናትን አያይም። ለምን ፕሮቴስታንት ማለት ፕሮቴስታንት የሚሆንበት ምን ምክንያት አለው? ለምሳሌ ታድሶች ተገፍተን ወጣን፣ የለ ተገፍታችሁ ተገፍታቹ የምርም ስለ ተገፋቹ እኮ ነው የወጣችሁትና፣ አስተምህሮ ላይ ግን ዋናው አስተምህሮ ላይ ችግር ከሌለባችሁ ለምንድን ነው ሌሎች ጥንታውያን አብያተ ክርስቲያናት ለምሳሌ አላያችሁት? ስለ እዛ ውስጣችሁ የፕሮቴስታንታዊነት አለ። በቃ ግልጽ ነው፣ እሱ ነው ግልጥ የሚለው። ትንሽ ስትነካ እሱነት ይገለጣል። ሲ ስለዚህ የሆነ ነገር ውስጥ ላይ የሆነ የተቀበረ ነገር ይውራል ማለት ሳታስበው፣ ኮኑ ሳታስበውም የማስተማር የመዘመር ምናምን ጸጋ ከእግዚአብሔር ዘንድ ነው፣ አይደለም ከእግዚአብሔር ነው። ያው እንግዲህ ፒንጤዎች እንደዚህ አይነት ግርግር ነገር በጣም በጣም ይወዳሉና በቃ ተገፍቶ መጣ፣ በቃ እኛ ጋር ሲገፋ ወደ እኛ ይመጣል ምናምን ብለው አስበው ነበረ። አኬ የሰጣቸውን ምላሽ አይተነዋል። እናም ደግሞ ልደተ ቃል ያለውን ነገር ሰምተን እንመለስ። አስመሳይ እንደ ፕሮቴስታንት አይጨለቅም። አስመሳይ፣ ትቀበላለህ? ወይ ጥምቀት ለድህነት የሚለውን የአኬን ትምህርት ትቀበላለህ? ስራ ለድህነት የሚለውን የአኬን ትምህርት ትቀበላለህ? ጭራሽ ነው ማትቀበል እና ምኑ ጋር ነው ዛሬ የተግባባችሁት እናንተ? እናሱ ገና ለገና ገና ለገና ለናንተ አካሄድ ይመቻል ብላችሁ አዛኝ ቅቤ አንጓች መስላችሁ መጣችሁ። ውሸታሞች ናችሁ፣ አስመሳዮች ናችሁ። በጣም አኪስ ስለገባው ወንጌል ተገፋ እና አክል የገባው ወንጌል ቅዱስ ቁርባን ያድናል የሚል ከሆነ ታምናለህ ወይ? እንደግፈህ የምታወራ ፕሮቴስታንት። እናም ሼሙ እናም ታሳዝነት ፎከስ አድጎ ራሳችሁ ላይ እስፔሻሊ ደግሞ እሱ የናንተ ድጋፍም የሚያስፈልገው ሰው ማለት ነው። እስፔሻሊ የፕሮቴስታንት ድጋፍ አያስፈልገውም አኬ ለምን ትደግፉታላችሁ? በጣም ከሆኑ የሚወቅጠው የእናንተን ትምህርት 24 ሰዓት። ዶንት ዩ ሪሜምበር ፎር ዘ ፓስት አራት አመት ምናምን ነገር እንዴ መጽሐፍ ቅዱስን የሚለውን ትምህርት እኮ አመድ ከዱቄት ይደባለ እና እንዴት ነው አኬ ይመቸናል የምትሉት እናንተ? እምነት ብቻ የሚለውን ትምህርት ሰብሮ ሰባብሮ ሰብሮ ሰባብሮ ጣለል። እንዴት ነው እና እንግዲህ በጣም የገረመኝ እዚህ ላይ ሪፍሌክት ላድርግ። በጋሻው ዛንም ያሉትን አንዳንድ ብቅ ብቅ የሚሉ ልጆችን ጣም እንትን ያማር እንደ በጋሻው አክሊል እኮ ነው ያቀናህ እኮ በስላሴ ትምህርት ላይ ተኩሶ መጣ በሚለው ትምህርት ላይ እኮ ዛሬ ለእሷ እዛ ይመስለኝ የቀረብከው እሱ አይደል? እንደ ያረመህ እዚህ ፍለፊት ያልከውን ትምህርት ያረመህ እኮ አኬ ነው። እና እሱ ከአንተ ጋር በትምህርት ተስማምቶ ነው ዛሬ አንተ እሱን ልትደግፉ ይመጣ የተነቃነቀ ሲመስላችሁ፣ የእናንተ የሆነ የሚመስላችሁ ጴንጤዎች አላችሁ። እረፉ፣ ይህን እንበላችሁ፣ እረፉ። አይዋጣል፣ እረፉ። እምነት ብቻ ጸጋ ብቻ መጽሐፍ ቅዱስ ብቻ ምናምን ምናምን እኮ እዚህ ውስጥ ካለ ነው። ኦርቶዶክሳውያን ይልቅ እንደ አኬ እሱ ትምህርት ላይ የሄደበት ሰው እኮ የለም። እምባም ባስኪላችሁ እኮ ነው እኮ። እሱን ትምህርት እኮ አኬ ድብልቅ ልቁ ነው ያወጣው። ሁሉ ናችን ነው። ዛሬ ከሚዲያ ለአስራ አምስት ቀን ወጣ ብያለሁ ምናምን ሲል ወንጌል የገባው ወንድም ፕሮፋይል እስከ ማድረግ ድረስ እንደ እናንተ አስመሳይ ሰው ግን የለም። ሲመለስ ገና እኮ ይቀጠቀጣቸዋል ነው ወይ? ሼም ልታስይዙት ነው? ሲመለስ ገና ሄዱባቸው አልኩ እኔ ይመስለኛል አሁን ራሱ አላስቻሉ በእኔ በኩል የትምህርቱን እያስተላለፈ ነው፣ እየደወለልኝ። እንዲበላቸው ያ ሙላ ተያዙ። ፕሊዝ ተው ተው። የምር አያምር። ያው እንግዲህ እንደተመለከትነው ነው ነው። ለተቃለ ያለውን ሰምተናዋል። እውነቱን ነው። በጣም አስመሳይ ናችሁ። በጣም እውነት። አኬ ወደ እናንተ የሚመጣ ከሆነ ሊመጣል እንኳን ብላችሁ የምታስቡ ከሆነ የምትወዱት ከሆነ የእሱን ትምህርት የምትቀበሉ ከሆነ ልደት ያለውን ነገሮች ሁሉ አኬ የሚያስተምራቸውም ማለት ነው ትቀበላላችሁ ወይ? አሁን ደግሞ በዩቲብ ቻናሉ አኬ በዩቲብ ቻናሉ ላይ የለቀቀው አለና ይህንንስ ትቀበላላችሁ ወይ? አይተ ነው እንምጣ ሰለመ ቤታችን በጣም በጣም የወረደ አስተሳሰብ ነው። እና ያላችሁ እናንተ የአኪን አስተሳሰብ የምትቀበሉ ከሆነ አሁን ያለውን እሳ ትቀበላላችሁ ወይ እንየው። እመቤታችን ምንም የወረሰችው አጢአት የለም። ምንም የወረሰችው አጢአት የለም። ምንም እንከን የለባትም፣ እድፈት የለባትም፣ ንጹህ ናት። ንጽሄተ ንጹሃን ቅድስተ ቅዱሳ ናት። ልክ አንዳንድ ሊቃውንትም እንደሚሏት ለምሳሌ እንደነ ግሪጎሪ ታውማ ችርግስ እንደነ አርጌንስ ያሉት እንደሚሏትም ኢማኪሌት ኦፍ ኢማኪሌትስ ናት ንጽህተ ንጹሃን ናት እመቤታችን። ያው እንግዲህ አኬ የተናገረው ስለመቤታችን ይህንን ነው። እናንተ ይህንን እንደምትቀበሉ እንደማትቀበሉ ራሳችሁን ገንቡና አኬ ወደ እናንተ ከሚመጣ ይልቅ ሰብሰብ ብላችሁ ወደ አኬ ወዳለበት ቤተ እምነት፣ እሱ ወደሚከተለው ቤተ እምነት፣ ወደ መጀመሪያዊቱ ወደ ቀጣይኛዊቱ ቤተክርስቲያን፣ ወደ ኦርቶዶክስ ኑ ለማለት እወዳለሁኝ። ግን ይህንን ነገር ከሊቃውንት ከትልልቅ አስተማሪዎች ሰምተን እንመለስ። አንድ ክርስቲያን በገድላትና ድርሳናት ላይ የሚገኙ ታሪኮችን መቀበል ግዴታው ነው ወይስ ውዴታው ነው በፈቃዱ ነው ወይስ አይደለም የሚለው ነው። ሁለተኛው ደግሞ ክርስትናን የሚቀበሉ ወንድሞች፣ እህቶች ገድላትና ድርሳናትን መቀበል ግዴታቸው ነው የሚለውን ጥያቄ ሁለት ጥያቄ አነሳ። በእዚያው አያይዛችሁ ልታነሱ መሰለ ገድላት ድርሳናትን ስንመለከት መቼም አንዲት ቤተክርስቲያን የራሱ የሆነ አስተምሮ አላት። አ መጀመሪያ አንድ አማኝ ሲመጣ እንዲበል ብላ የምትለው አንተ ግዴታ የምትቀበላቸው ነገሮች መጀመሪያ ላይ የተጠመክከን የተጠየካቸው የመለስካቸው ናቸው። አምን በአብ አምን በወልድ አምን በመንፈስ ቅዱስ ትላለህ። ከሰማይ ሰማይ በወረደው ከድንግል ማርያም በተወለደው ከለኔ ሲል ወደ ሞት ወደ መቃብር ተላልፎ የተሰጠው በክርስቶስም አምናለሁ ትላለህ አይደል? ይህም የምትጠመቅበት ገንዳ የክርስቶስ ከጎኑ የፈሰሰ ውሃ የተጠራቀመበት ገንዳ ነው። ወደዚያ በገባህ ጊዜ ከክርስቶስ ከጎኑ በፈሰሰ ውሃ ትታጠባለህ። ትወለዳለህ። ይህን ታምናለህ። ከዛም ደግሞ ከዛ ወጥተህ እንደገና የምትመገበው ምግብ እሱም ቅዱስ ቁርባን ነው። ፍጹም የጌታ ስጋና ደም ነው ብለህ እንድታምን ትጠየቃለህ። እንዲህ እንዲህ አይነት ምስጢራት አሉ። ከዛ በኋላ እየተማርክ ስትሄድ፣ ወይም እየኖርክ ስትሄድ ግን ቤተሰብ ስትሆን የምትማራቸው ደግሞ ትምህርቶች አሉ እሱም ገድል ነው። ገድላትን የምትማርበት ወይም ቤተክርስቲያን ራሷ የምትጽፍበት ዋና ዓላማ የክርስቶስ ሕይወት በቅዱሳን ላይ እንዴት እንደተገለጠ ለማሳየት ነው። አሁን እውነት ለመናገር ምንድነው፣ የፀሐይ ብርሃን መሬት ላይ ያርፋላል፣ ሙቀቷም እንደዛው መሬት ላይ ባረፈ ጊዜ ምድሩ ይሞቅና ምን ይሆናል ማለት ነው ሙቀቱ ወደ ምድሪቱን እንድትሞቅ ያደርጋት ይችላል። አንበለዚያ ደግሞ አየሩ ብቻ እንዲህ አይነት ነገሮች እንዳሉ ሁሉ ያንዳንዱ ነገር የፀሐይን ሙቀት የፀሐይን ብርሃን ተቀብሎ ሙቀቱን ብርሃኑን በሚያስተጋባበት ጊዜ ምድር ምን ትሆናለች ማለት ነው። ከፀሐይ ተነሳ ብርሃን ሙቀት ያላት ልትሆን ትችላለች። የቅዱሳን ገድል ልክ እንደዚህ ነው። የክርስቶስ ብርሃን አርፎባቸዋልና የክርስቶስ ኃይል በእነሱ ላይ ተገልጧልና ገድላቸው ላይ የምትመለከተው የክርስቶስ የዕለት ግን ያላቸው አጻጻፍ ነው ያላቸው ማለት ነው። በመካከል ላይ ግን የማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። ምክንያቱም ከወንጌል አንጻር ከቅዱሳን ባህሪ አንጻር የማይስማሙ ታሪኮች ሊኖሩ ይችላል። አንቀበልም የምንልበት ጊዜ ላይ ግን የቤተክርስቲያን ስልጣኑ የቤተክርስቲያን ምናልባት ከዚ አንድ ገጽ ላይ አንድ ገጽ ከገድሉ መካከል ወይ አንድ ገጽ አይደለም አንድ ቃል ነቅለ ለማውጣት ስልጣኑ ቤተክርስቲያን ነው መብቱ የሷ ስለሆነ ማለት ነው አሁን ላይ ባለው እኔ እውነት ለመናገር ስልጣኑ ቤተክርስቲያን ብቻ ነው ብዬ ለማመን ይከብደኛል ምክንያቱም ያሳትመው ልዩ ልዩ አካል ነው በማይከል ደረጃም የተጠኑ አይደሉም የታወቁ አይደሉም ገድላትና ድርሳናት የሚባሉት በማይከል ደረጃ ምል በሲኖር ውስጥ መዋቅራዊ በሆነ ደረጃ ኢትዮጵያ ቤተክርስቲያን ስንት ገድላለኝ ይህን ያልገድላለኝ ይህን ያልድርሳናለኝ ብላ በቁጥር ልክታ ያሳወቀችን አይደለችም በየአካባቢው እንደውም በስንክሳርም የማይታወቁ ወይም ማዕከላዊ በሆነ ደረጃ ጽላት ተቀርጾላቸውም ደግሞ አንዳንድ ቦታ ላይ ብቻ በተጋደሉ በስፍራ ላይ ብቻ ገድልም ታቦትም ያላቸው ቅዱሳን ሊኖሩ ይችላል። ከዚያ ውጭ የማይታወቁ ቅዱሳን እንዳሉን ምንም ጥርጥር የለውም፣ ይኖራል። እንደዛ በሆነበት ሁኔታ ላይ አሁን በተለይ በተለይ የህትመት ላይ የደረሱ ገድላትን ማንም ስለሚያሳትማቸው የብራናም ላይ ያሉ ቢሆኑ ግልበጣው ላይ የተለያየ ሰው ነው አይደል የሚገለብጠው። አንዱ ወደ አንዱ ከመጀመሪያው ብራና ወደ ሌላው ሲገለብጥ የተለያየ ሰው ነው የሚያገለባብጠው። ሲገለብጥ ምናልባት ጸሐፊ ያስገባው ነገር ቢኖር ተብሎ ይጠናል። እኛ በትርጓሜ ግድፈተ ጸሐፊ ምንለዋለን። እንዲህ ባለ በቀና ነበር ግድፈተ ጸሐፊ ነው ወይም ደግሞ ልማደ መጽሐፍ ነው ብለን ታዝበን የምናልፈዋል። የትርጓሜ ቤት ቋንቋ ነው፣ ትዝብት ነው። ሊቃውንቱ ታዝበውት ሳይነቁ እንደው ነቀፋቸውን እንዲህ ለስለስ ባለ ቋንቋ ገልፀውት የሚያልፉት ማለት። ገድላትም ላይ እንደዛ ሊያጋጥም ይችላል። የምንቀበልበት መንገድ ራሱ ነው የቻለ ይኖራል አንቀበልም ስንል አደባባይ ለወጥተን ይሄ ገድል ተሳስቷል ማለት ግን እሱ የኛ መብት አይደለም። ለቤተ ክርስቲያኒቱ ነው ስልጣኑን የምንሰጠው። በነገራችን ላይ እኛ ሃይማኖታችንን የምናስተምርበት መጽሐፍ የመጀመሪያው ይሄ ነው። የሃይማኖታችን መሰረት ገድላት ታምራት፣ የታምራት መጽሐፍ ምንድን ናቸው? የጸሎት የበረከት የቃል ኪዳን መጽሐፎች ናቸው። የሃይማኖት መከራከሪያ ግን አይደሉም፣ አይደሉም ጉባኤ ቢቆም ቢነገር በዚህ ቅዱስ መጽሐፍ ነው ቤተክርስቲያ ምዳኝ እምዳኘው። እና ዝም ብሎ የተጻፈ ሁሉ ትክክል አይደለም። አንዱ ትልቁ ችግር በጊዜ የተጻፈ በብራና ያለ መጽሐፍ ሁሉ እውነትም ይመስለዋል። ይሄ በጣም ስህተት ነው። ግዕዝ ቋንቋ ነው፣ ሃይማኖት አይደለም። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምህሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለባቸው። ራእየ ሲኖዳ፣ ገድለ ፊቅጦር፣ ራእየ ሳቤላ ይላሉ። እነዚህ መጽሐፍ የራሳቸው ታሪክ ያላቸው ናቸው። ቤተ ክርስቲያን እኮ ቤተ ክርስቲያን የሚያደርጋት ሐዋርያዊ ያልተቋረጠ የክኖ ክብሎች ነው። በዚህ በቦሩ ሜዳ ክርክር አንድ ክርክር ነበረ፣ በጸጋና በተዋህዶ መካከል ክርክር ማለት ነው። እና ሊቁ ጥያቄ ጠየቁ፣ እንዲህ የሚል ጥያቄ። መጽሐፍ የሚለው ቅድመ ዓለም ከአብ አንድ ልደት፣ ድረ ዓለም ከድንግል ማርያም ሁለት ልደት ይላል። አንተ ሦስት ልደት ብለሃል። ከየት አመጣኸዋል? በብሉይ የለ፣ በሐዲስ የለ፣ በሊቃውንት የለ፣ በመነኮሳቱ የለ፣ ከየት አመጣኸው? አይ ከመጻፈስ የለም ማለት ታዲያ ከየት አመጣኸው? ከደብረ ብርሃን ታምረ ማርያም በህዳጉ አለች አለ። ራሱ የጻፋት ናት በህዳጉ ላይ እና ራሱ የጻፈውን ዋቢ አድርጎ ይጠቅሳል። እንዴ! ለዓላማው ለፍላጎቱ የጻፈው እኒህ ሰዎች በፍላጎታቸው ለፍላጎታቸው የጻፉትን ጭምር ለመጥቀስ ይሞክራሉ ይሞክራሉ። እንዲህ አድርገው ኦርቶዶክሳውያን ለማራቅ ለማራቅ ይጠቀሙበታል። የወደቀውን ማለት ምን ማለት ነው፣ የሚለውን ብናብራራው ምን ማለት ነው? እሺ አብራሩልን እስኪ። አሁን የወደቀውን ሲባል ልጁ ራሱ ትንሽ የተቆራረጠውን ሰምቼዋለሁ። የወደቀ ማለት እንታብሶ ያለው ማለት አይደለም፣ የረከሰ ማለት አይደለም። ያለስ ያብራራ ሰምቼዋለሁ። ሞት የሚስማማው ማለት ነው። ይሄ ጥሩ ሐሳብ ነው። በነገራችን ላይ ግን የእመቤታችንን ባህሪ ስናነሳ የወደቀ የሚለው አይስማማውም። አሁን ኮራፕትድ የሚለው እንግሊዝኛ ቃል እና ኮራፕቴብል የሚለው በጣም ልዩነት አላቸው። የመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። ምን ማለት ነው? ድቀት ሊስማማው ይችላል፣ የወደቀ ግን አይደለም ለምን ከውድቀት ስለተጠበቀች ነው ምናልባት እንግዲህ ኮራፕትድ የሚለው ኮራፕሽን የሚለውን ቃል ረሳት የሚለው የግዕዝ ቃል ከተካው ቃል በነገራችን ላይ በጣም ብዙ ሙያ ይፈልጋል በራሱና ከተካው ምንድነው የሚሆነው በርካታ ሊቃውንት ዘይን በለ ረሳት ቴዎዶስ ዲዮናስ ይወስን ብጠቅስ በመቶ አንደኛው ክፍል ላይ ወተወልደ እምቅድስት ንጽሕት ዘአልባቲ ረሳት ጌታችን ኢየሱስ ክርስቶስ ንጽሄት ከምትሆን ረሳት ከሌለባት ረሳት ማለት ውድቀት ከሌለባት ማለት ነው በሌላ አነጋገር ከሷ ተወለደ ማለት ነው። ጥያቄው ታዲያ ይቀጥላል። እንግዲህ በአንተ ውስጥ ካለ ታዲያ ውድቀት ከሌለባት የወደቀ ስጋ ካልያዘች ለምን ሞተች? በስጋ ለምን ሞተች የሚለው ደግሞ ጥያቄ ሲነሳ የወደቀ ስጋ ካልያዘች ለምን ሞተች? አንዱ የወደቀ ስጋ ስላላት አይደለም ሰው ስለሆነች ነው የምትሞተው፣ ወይም የሞተችው ክርስቶስ አምላካችን የሞተው ለምንድን ነው? ኮራፕትድ ስጋ ስላለው አይደለም የወደቀውን ስጋ አይደል የለበሰው የወደቀ አይደለም፣ ውድቀት የሚስማማው ግን ደግሞ ሞት ይስማማዋል። ማለት ደግሞ አዳም ከበደለ በኋላ የአዳምን በደለ ማራቅ የመጣ ስለሆነ አምላክ ሞተ አይደለም። ይሄ ሞት በሰውነቱ የመጣ ነው እንጂ ሞት የሚስማማው አካልን ስለያዘ ነው እንጂ የወደቀ ስለሆነ አይደለም። ያው እመቤታችንም እንደዛው ሞት የሚስማማውን ስጋ ይዛለች። የሞተችው ግን አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ሰው ስለሆነች ነው። አሁን እንኳን እሱ አይቅርና እኔም አንተም ሌሎቻችንም እስካሁንም በክርስቶስ ክርስቲያን ሆነው በስጋና በደም በጥምቀት ከብረው የሚሞቱ ሰዎች እንኳን አዳም በሞተው ሞት አይደለም የሚሞት ክርስቶስ በሞተው ሞት ነው። እና አሁን እኛ ልብ ብለን ማስተዋወስ ያለ ማስተዋል ያለብን ብዬ የማስበው በሊቃውንቱ አገላለጽ አደግ ነ ቀዳማየ አበ የቀደመውን አዳምን ተው ነው ተው ነው ማለት አባታችን ነው ማለት አይደለም አባታችን ነው። አሁን ነገር ግን በሱ መንገድ አይደለም ያለነው። አሁን እኛ ዳግማዊውን አዳም ነው እየተከተልን ያለ፣ ነው የምንሞተው እንደ ክርስቶስ እንጂ እንደ መጀመሪያው አዳም አይደለም። እመቤታችን የተነሳችው እንደ ልጇ ትንሳኤ ነው። እንደ ልጇ ትንሳኤ ነው ማለት እንደ ልጇ ሳትሞት ልትነሳ አትችልም። እኛም እኮ እንደ ልጇ ነው የምንነሳው። ያ ማለት ሶስት ቀን እንቆያለን ማለት አይደለም። ሺህ አመት ልንቆይ እንችላለን። እሱ የሚያስነሳን መቼ እንደሆነ የሚመጣ መቼ እንደሆነ ስለማናቅ የቆዩም አሉ ሺህ አመታትን። ግን እንደ ልጇ ትንሳኤ ነው የሚነሱት። ምን ማለት ነው? ቢያንስ አሟሟታቸው ቅድመ ከክርስቶስ ሞት በፊት እንኳን ቢሞቱ አሟሟታቸው ለሲኦል ቢሆንም ለምሳሌ አዳም ልጆቹ በሙሉ ባሉበት በመቃብራቸው ሞታቸው ተቀየረ። ባሉበት እና ዋናው ምስጢር ደግሞ እመቤታችን የያዘችው ስጋ አዳም ከመበደሉ በፊት የነበረው ንጹህ ጠባይ ይዛ ነው የተገኘችው፣ የተገለጠችው ስለምንል የወደቀ ስጋ ነው የእሷ ስንል የሚያበላሸው ይሄንን ነው። አዳም ከመውደቁ በፊት የነበረው ባህሪ ነው ያላት። ምን ማለት ነው? ኃጢአት የሚስማማት ግን ያልበደለች ሴት ተገኘች ብለናል። ስለዚህ የወደቀ ስጋን የያዘችው ማለት ወደዚያ ሄዶ ያበላሽብናል አገር። ስለዚህ አሁን ምንድነው መባል ያለበት? ይሄ ምናልባት ወንድሞቻችን ኮራፕቲብል የሆነ ቡዴ አላት፣ ነገር ግን ይሄ ኮራፕትል አልሆነችም ሀሪ አልካትም። ውድቀት የሚስማማው ስጋ እንጂ የወደቀ ስጋ እሷ ውስጥ እንደሌለ ማወቅና ማሰብ ይገባል ማለት ነው። በጣም መልካም። ያው እንግዲህ እንደተከታተልነው ነው፣ መምህራኑ ያሉበት አንድ ቤት አለ፣ አኬ ያለበት አለና፣ አኬ ሲናገረው ብዙዎቹ ወደ ማጣመም ነውና የሚሄዱት፣ የሆነ መጥፎ ነገር እንደተናገረ፣ በጣም ከባድ ነገር እንደተናገረ፣ እምነቱን የሆነ ወደ ታድሶ ወይም ደግሞ ፕሮቴስታንትም ወደ ሌላ እምነትም የሚያሰኝ ነገር ነው እና የሚባልበት እንግዲህ መምህራኑ በትክክል ከአሁን በኋላ ጥያቄ መልስ የማይሆንባችሁ አኬንም መናፍቅ ነው ብሎ ለመናገር የማያስደፍራችሁ መልስ ነው እና የተናገሩት። ከዚህ ውጭ የተናገረው ንግግር የለም ምንም እንትን ያለበት ነገር የለም እና ብዙዎቻችሁ የሰውን ሀሳብ አታጣሙ ለማለት እወዳለሁ። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህ ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትትና ጠይቃችኋለሁ። መግቢያ ላይ እንደነገርኳችሁ በጣም ብዙ ቀን ቆይቼ ነው የመጣሁት እና እንደዚህ ተቆይቶ ሲመጣ የዩትዩብ ለሰብስክራይበሮች ራሱ አያደርሰውም እና ቪዲዮን ለብዙዎች እንዲዳረስ ላይክ ኮፒ ሊንክ እንድታደርጉልኝ በትህትና እጠይቃችኋለሁ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ እንድትጽፉልኝ እጠይቃችኋለሁኝ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። አይል ሰባንያ